የዲላ ከተማ አስተዳደር ከንቲባ ዶክተር መስፍ እንደሚሰም ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጥተው ለህዝባችን የመደመርን እሳቤ ፍቅርንና አንድነትን ያበሰሩበትን የለውጥ ጉዞ ጅማሮና ታላቁ የኢትዮጵያ ህዳሴ ግድባችን መሰረት የተጣለበትን መጋቢት 24ን ታሳቢ በማድረግ የምናከብረው ነው ብለዋል። እንደ ሀገር የመጣ ለውጥ አልፎም እንደ ክልላችንም እንደ ዞናችንም እንደ ዲላ ከተማችን የመጣ ለውጥ ብልጽግና ስልጣን ይዘው ከመድራ በኋላ የመጣ ለውጥ ነው። ከምንም ነገር በላይ አንድነት የጎለበተበት ነው። ፍቅር የጎለበተበት ነው። ተባብሮ መስራት የጎለበተበት ነው። የጌዶ ዞን ዋና አስተዳዳሪ ዶክተር ዝናብ ወልደም አገራችን ኢትዮጵያ ለበርካታ ዘመናት የፖለቲካ ኢፍታዊ ጥያቄ ከነበረችበት ወጥታም አሳታፊ ፖለቲካና አካታች የኢኮኖሚያዊ ተጠቃሚነት እንዲፈጠር መጋቢት 24ን ምክንያት አድርጎ የጀመረው የአገራችን የፖለቲካ ለውጥ ዛሬ የሚናየውን በመተባበር በመተጋገዝ፣ በመደመር እሳቤ ለውጡን ለመደገፍ ስለወጣችሁ እንኳን ደስ አላችሁ ብለዋል። በውስጥ ይቆጩ የነበሩ ለውጥ እንዲመጣ ናፋቂ የነበሩ በርካታ የፖለቲካ መሐንዲሶች የዛሬውን ቀን በእንደዚህ አይነት ሁኔታ በሀገራችን ኢትዮጵያ አሳታፊ የሆነ የፖለቲካ ኢንቫይሮንመንት እንዲፈጠርና በኢኮኖሚውም ረገድ አካታች የሆነ የኢኮኖሚ ተጠቃሚነት እንዲፈጠር መጋቢት አራትን ምክንያት አድርጎ የጀመረው የለውጥ የሀገራችን የፖለቲካ ለውጥ ዛሬ የምናየውን በጋራ በመተባበር፣ በመተጋገዝ፣ በመደመር እሳቤ ዛሬ በእንደዚህ አይነት ሁኔታ ለውጡን ለመደገፍ ስለወጣን እንኳን ደስ አላችሁ እንኳን ደስ አለን ማለት እፈልጋለሁ። ባለፉት ሰባት ዓመታት ጉዞ እንደ ዞናችን በኢኮኖሚው በማኅበራዊና ሕዝብ ለሕዝብ ግንኙነት የመጣው ለውጥ ሕዝባችን በውል ይገነዘባል ያሉት አስተዳዳሪው እንደ ሀገር የምግብ ዋስትናን ለማረጋገጥ በዲፕሎማሲና በሰላምና ጸጥታ ስራዎች አበረታች ድሎች መመዝገባቸውን አስረድተዋል። በመርሃ ግብሩ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል መንግስት በምክትል ርዕሰ መስተዳድር ማዕረግ የድላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩም የተወለደ ሰባት ዓመት የሆነው ብልጽግናችን በኢኮኖሚያዊ በማህበራዊና በፖለቲካዊ ዘርፎች የተመዘገቡ ድሎች ከህብረተሰቡ ጋር ተደምሮ የመጣ መሆኑን አስረድተዋል። መጋቢት በታሪኳ የምትታወቅ ወር ናት። በሀገራችን በበርካታ ጊዜያት ውስጥ በበርካታ የፖለቲካ ትዕይንት የሚያልፍበት ወር ነው ይሄ ወር። ስለዚህ በሀገራችን የዛሬው ለውጥ እዚህ ያለን ሁላችንም የለውጡ ትሩፋት የሆንን አካል የለውጡ ፍሬ የሆንን አካል ህዝባችን ጋር ጠጋ ብለን የኢኮኖሚውን ችግር ለመፍታት ቀንና ማታ የምንሰራበት የምንተጋበት የህዝባችንን ጥያቄ ለመፍታት የህዝባችንን የፖለቲካ ጥያቄ በየጊዜው እየፈታን የመጣነውን በየጊዜው የሚፈጠሩትን ደግሞ ጠጋ ብለን ለመፍታት የኢኮኖሚ ችግር መሰረታዊ ነው። ይህንን የኢኮኖሚ ችግር በጋራ ለመፍታት እጅ ለእጅ ተያይዘን አቅደን አልመን ተልመን የምንነሳበት እጅግ ትልቅ መድረክ ነው።